በአርሲ ለሚገደሉ ኦርቶዶክሳውያን ፍትሕን የሚሻለ እንግዲህ በአርሲ እየተፈጠረ ያለውን ነገር ሁላችሁ የሚመጣጡት ነገር ነው። የእግዚአብሔር ሕዝብ ወይም ክርስቲያኑ በጣም አደገኛ በሆነ መልኩ እየተጨፈጨፈ ያለበት ይመጣ ኦርቶዶክሳውያን በግፍ እየተገደዱ ኦርቶዶክሳውያን በግፍ እየታረዱ ነው። ፍትሕ በአርሲ በማህተባቸውም ምክንያት ለተጨፈጨፉ ክርስቲያኑ ዓለም አቀፍ የማህበራዊ ሚዲያ ዘመቻችን ማካሄድ ያለባቸው አሳል ዛሬም በድምሩ ጠዋት ስድስት ሰምተን ነበረ እስከ ምሳ ሰዓት፣ ከዛ አራት ተጨመሩ። አሁን ከመሸ ደግሞ በአንድ ወረዳ ዘጠኝ ተገደሉ። ለሚአትግደሉን ሰው እየተመረጠ በማተቡ በመስቀል እየተመረጠ እየተገደለ እኛ እኛ የምንፈልገው አምስት ዓመቱን ታግዘን በሰላም ከኦሮሞ ወንድማሞቻችን ጋር ኖረን ጨርሰናል። አሁን የባከነ ሰዓት ስለቀረበ የባከነ ሰዓቱን ሌላ። ኦርቶዶክሳውያን እንደምን አላችሁ እንደምስቆያችሁ? ያለው አለው። እግዚአብሔር ይመስገን። ባያላችሁበት ሰላም ክርስቶስ ይብዛላችሁ። ዛሬም በድጋሚ እጅግ አሳዛኝ ዜና እየተሰማ ነው ያለው። 19 ኦርቶዶክሳውያን ተመርጠው በማህተባቸው በግፍ ተረሽነዋል። ፍትህ ለኦርቶዶክስ እምነት ተከታዮች። ሰው በገዛ ሀገሩ የመኖር መብቱ ተነፍጎ በሃይማኖት ዋጋ እየከፈለ ይገኛል። እባካችሁ እባካችሁ ኦርቶዶክሳውያን እየሞቱ ያሉት ኦርቶዶክሳውያን ናቸውና ድምጽ እንሁን። እንዴት ነው በዚህ ልክ ኦርቶዶክስ ያለ መከራና ፈተና እየበዛ እያለ እንዴት ነው ችላልበት ምክንያት እንዴት ነው እውነት? በጣም እጅግ የሚያሳዝን ነገር ነው እየሰማን ያለ ነው። በሃይማኖት መሞት ሰማዕትነት ነው። ነገር ግን በህይወት መኖራችን ደግሞ እጅጉን አስፈላጊ ነው። እሱም ያላመኑትን በጨለማ እምነት ውስጥ ያሉትን እውነት የሆነውን ክርስቶስን መስክረን ያልዳኑትን ከዘላለም ሞት እንዲድኑ በህይወት መኖራችን እጅጉን እጅጉን ከሰማዕትነት የበለጠ አስፈላጊ ነው። እኛ ትክክለኛውን ሃይማኖት ይዘን የተጓዝንበት ዓላማ ዋናው ያልዳኑትን እንዲድኑ ልንመሰክር ነው። ስለዚህ ኦርቶዶክሳውያን እባካቸው ድምፅ እንሆን ፍትህ ልን ይገባል። ይበቃል። ከተጨማሪ ደግሞ እጅግ የሚያሳዝን መረጃ የተሰማ ይገኛል። በፍቅር የምናቃት እጅጉን ሰላም የበዛባት ድሬዳዋ በአሁኑ ሰዓት የይገባናል ጥያቄ እያገረቡ ይገኛሉ፣ እና የባከነ ሰዓት ነው የቀረ ተጠቅምበት እያሉ ይገኛሉ። እንግዲህ ይህ መረጃ በሰላም የማይፈታ ከሆነ ከባድ ጊዜ ነው ከፊት የሚጠብቀን እላቸዋለሁ። እውነት እንግዲህ የኢትዮጵያ መከራ ሁንም ቀጥሏል። በአራቱ ማዕዘን ኢትዮጵያ ህዝቦቿ እንደ ቅጠል እየረግፍ ነው ያሉት። ኦርቶዶክሳውያን አሁን ከአርሲ የሰማነውን መረጃ አስደምጣችኋለሁ። ሰላም ለሁላችሁ ይሁን። እንግዲህ በአርሲ እየተፈጠረ ያለውን ነገር ሁላችሁም የምታውቁት ነገር ነው። የእግዚአብሔር ህዝብ ወይም ክርስቲያኑ በጣም አደገኛ በሆነ መልኩ እየተጨፈጨፈ ያለበት ሁኔታ ላይ ነው ያለው። ማለት ሌትራል እየተጨፈጨፈ፣ ይሄ ቃል ይገልጸዋል። በደም ህፃናት ሳይቀሩ አደገኛ በሆነ መልኩ እየተገደሉ፣ በጣም በርካታ ክርስቲያኖች ናቸው እየተገደሉ ያሉት እርግጥ ነው ሰማዕትነት እንግዲህ ለክርስቲያኖች ክብር ሊሆን ይችላል ነውም። ግን ሰማዕትነት ክብር ነው ማለት በሆኖ ባልሆኖ አጋጣሚ የሆኑ ሰዎች እየተነሱ ይህንን የእግዚአብሔርን ሕዝብ ወይም ክርስቲያኑ የማጽዳት ስራ ይሰራሉ እየጨፈጨፉ ይጨርሷቸው ማለት ግን አይደል እንዴ። ቤተ ክርስቲያን እዚህ ምድር ላይ ስትቀ ስትኖር እኮ ለአንድ ታላቅ የሆነ ዓላማ አጀንዳ ነው። ይህም ሕዝቡን ሁሉ ወደ ክርስቶስ መንግስት ለመመለስ ነው። እንዲህ እንዲሆኑ ደግሞ በህይወት መኖርንም ደግሞ ይጠይቃል። እና ማንም እየተነሳ ዝም ብሎ የማጽዳት ስራ ብቻ እንዲሰራ ዝኖ እሱን የሚፈቅድ አይደለም የሰማዕትነት ነገር። እና ይህ በጣም አስቸጋሪ ነገር ነው። ማለት ክርስቲያኖች ሀገራችን ኢትዮጵያ የክርስቲያኖች መቆያ ናት። ማለት እዚህ የምንቆይባት ሀገራችን ናት። የክርስቲያኖች ብቻ አይደለችም፣ አሁ ግን መቆያችን የእኛም ጭምር ናት። ላለፉት ለሺ ምናምን ዓመታት ለሺ ዓመታት ሙሉ እንደሚታወቀው ይህ የእግዚአብሔር ህዝብ ክርስቲያኑ አሁን ላለንባት ለኢትዮጵያ ባለውለታ ነው። እሱን አቁሙ ያቆያት አለም እ ነው እኮ አሁን ደርሶ የሆነ ሰዓት ላይ ብቅ ተብሎ ይህንን ሀገርን አቁሙ የኖረውን ህዝብ ደግሞ ጨፍጭፌ ሊጨርስ ብሎ የሚነሳ የሆነ አካል ካለ እርግጥ ነው ሰይጣናዊ ነው፣ ሰይጣናዊ ነው። ግን ደግሞ አንደኛ የርሰን አባቶች ሲቀጥል፣ ደግሞ በዋናነት እንደው ማለት በሀገሪቱ ላይ ህግ አለ፣ መንግስት አለ። ያ መንግስት ለዜጎቹ ለክርስቲያኖችም ጭምር ማለት ነው ከለላ ጥበቃ ሊያደርግ ይገባል። እና ፕሊስ ፍትህ ያስፈልገናል። ጥበቃ ከለላ ያስፈልጋቸዋል በአርሲ ላሉ ክርስቲያን ወንድመቶቻችን ማለት ነው አባት እናቶቻችን ኢቨን ህፃናቶችም ጭምር እና ይህ በጣም ኮንሰርኒንግ ነው በጣም አስቸጋሪ ነው። እና ሰው ፍትህ ነው ልንል የምንችለው ለመንግስቱ አትግደሉን ማለት ትላንት የተገደሉት ስድስት ሰዎች ገበሬዎች ናቸው። በማህተባቸው ነው የተገደሉት። ለምን ይገደላሉ? በአርሲ አቦምሳ ምርቲ አካባቢ ለምን? አትግደሉን። ሰው የተመረጠ በማተቡ በመስቀል የተመረጠ የተገደለ ለማን አቤት እንበል? እሺ አትግደሉ። ሞት ይቆም። ኦርቶዶክሳዊነት መጠቃት ይቁም። አትግደሉን። በስመ አብ ወወልድ ወመንፈስ ቅዱስ አዱ አምላክ አሜን። ሰላም ተወዳጆች፣ እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። የምናልፉ በመከራ በዚ ያክል ለምን በዛ? ዛሬም በድምሩ ጠዋት ስድስት ሰምተን ነበረ እስከ ምሳሳት ከዛ አራት ተጨመሩ። አሁንም ከመሸ ደግሞ በአንድ ወረዳ ዘጠኝ ተገደሉ። አስራ ዘጠኝ ሰው በሀያ አራት በተክልዬ ዕለት ሰማዕትነትን ተቀበሉ። እውነታዊ ይሄ ነው። ስለሆነም ትውልድ እንድትነቃ እናገራለሁ። በዚህ አጋጣሚ እንግዲህ በእውነት በረከታቸው የደረሰብን ብፁህ አቡነ ቄስጦስ የሰላሌና ዙሪያዋ ያለው አገረ ስብከት አባት በደብሬ እኔ በማ ባለው በአጉረ ስብከቴ 122 ቤተ ክርስቲያን ተዘግቷል ብሏል። እኔ ከዚህ በፊት እንደ አጠቃላይ በኦሮሚያ 340 ምናምን ደብር ተዘግቷል ብያችሁ ነበር። እሳቸው በእሳቸው ብቻ ቦታ 122 ደብር ተዘግቷል ሙሉ ቪዲዮ ከላይ ታገኙታላቸው። በናዝሬት በተለያየ ቦታ ብዙ ደብር ተዘግቷል። ስለዚህ ስለ ቤተክርስቲያን ዝም አልልም። የክርስቲያኖች ደም መፍሰስ ይቁም የሚለው ጥያቄ ጩኸት እውነትን ያዘለ ነው አስባችሁታል በሌላው ዓለም አንድ ሰው ክቡር ነው እኛ ግን 19 ሰው ዛሬ እንኳን ተገደሉ በግፍ ተጨፈጨፉ ስንል የሚሰማው ሰው ምን ይሆን ትውልድ ንቃ መልእክቴ ነው አሁንም ድምፅ እንሆን መልእክቴ ነው ሰላም እግዚአብሔር ከሁላችሁ ጋር ይሁን በዚህ አጋጣሚ የዛ ብላቴና አግርም እንዲቆረጥ ተወስኗል። ልብ ሰባሪ ነገሮችን እንሰማለን። ቻሌንጁን እንቀላቀል። ከልብም ነው የምወዳችሁ፣ ከልብ ነው የማከብራችሁ። ብንያም ሽታይ ነኝ ከስደት ሀገር ኡጋንዳ ካምፓላ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰልፍ በአርሲ በማህተባቸው ምክንያት ለተጨፈጨፉ ክርስቲያኖች ዓለም አቀፍ የማህበራዊ ሚዲያ ዘመቻችን ማካረት ያለባቸው አሳቦች፣ ጠቅላይ ቤተ ክህነት ወይም ደግሞ ቋሚ ሲኖዶስ በአስቸኳይ ጉዳቱ የደረሰበት አካባቢ በመሄድ ወገኖቻችንን እንዲገበኝና እንዲያጽናና እንጠይቃለን። ሁለተኛ በጉዳቱ አካላቸውና ንብረታቸውን ላጡ ወገኖቻችን በአስቸኳይ እርዳታ እንዲደረግላቸው እንጠይቃለን። ሶስተኛ በጉዳቱ ሰማዕትነት ለተቀበሉ ወገኖቻችን ጠቅላይ ቤተ ክህነት ለአራት ክርስቲያኖች እንዳደረገው ጸሎተ ፍትሐት እንዲደረግ እንደዚሁ ነው፣ በተመሳሳይ ቀን በሁሉም አድባራት እንዲደረግላቸው እንጠይቃለን። አራተኛ ሁሉም ማእከለ ስብከቶች በዚህ ጉዳይ መግለጫ እንዲሰጡ ካልሆነ ከገዳዮቹ ለይተን ነው አናያቸው። አምስተኛ ቀጣይ የችግር እንዳይከሰት መፍትሄ የሚለው በአስቸኳይ ጠቅላይ ቤተ ክህነት እንዲያሳውቀን እንጠይቃለን። ስድስተኛ በአርሲ ሀገረ ስብከት በተደጋጋሚ በከፍተኛ ተጋሎች ሰማዕትነት የተቀበሉ የሰማዕታቱን ልጆች ህፃናት ቤተ ክህነቱ ተቀብሎ እንዲያሳድጋቸው እንጠይቃለን። በድጋሚ ፍትህ በአርሲ የተጨፈጨፉ ክርስቲያኖች። ዛሬም በአርሲ ምድር ላይ የኦርቶዶክሳውያን የደም ድምፅ ጥሪውን አላቆመም። አሁንም ባለማተብ ወገኖቻችን እየተገደሉብን ይገኛሉ። የቀሩ ምዕመናን እባካችሁ ድረሱልን ብለው ጥሪ ቢያሰሙም የሚደርስ አካል ግን አልተገኝም። ይህንን ጉዳይ በመወትወት ለዓለም አቀፉ ማህበረሰብ በማሳወቅ ጥሪ በምናሰማበት ወቅት ድምፃችሁን የነፈጋችሁ በቤተ ክርስቲያናችን ያላችሁ ትንሽ ተስፋ ያላችሁ ብለን የምናስባችሁ አካላት ምነው ዝምታን መረጣችሁ? ሰገነቱ ተመችቷችሁ ይሆን? የሰንበት ትምህርት ቤቶች አንድነት ህብረት የቤተ ክርስቲያኒቱን ወጣቶች ጠርንፋችሁ ይዛችሁ ምን ነው ዝም አላችሁ? ይህ የባለማዕተቦች ግድያ ለእናንተ ጉዳያችሁ አይደለም? እንዲሁ ሰባኪያን፣ ዘማሪያን ምናልባት የተወሰናችሁ ወታችሁ ተናግራችኋል፣ ብዙዎቻችሁ ግን አልተናገራችሁም። አይገዳችሁም? ቆማችሁ የምታገለግሉት ምዕመን በዚህን ያህል ደረጃ ሲታረድ አይገዳችሁም? የኢትዮጵያ አርቲስቶች፣ የጥበብ ሰዎች ባለማዕተብ ሆናችሁ ምነው ዝምታን መረጣችሁ? ቢያንስ እንኳ ፍትህ መጠየቅ ከእናንተ አይገባም? እንዲሁም ደግሞ የተለያያችሁ ከቤተ ክርስቲያን እጅ የበላችሁ የሚዲያ ተቋማት ጌጡ ተመስገን፣ የኔታ ቲዩብ፣ ፋክት መረጃ የመሳሰላችሁት በቤተ ክርስቲያን ጎርሳችሁ የናጡት ነካሽ ስለምን ሆናችሁ? ይህንን ጥሪ በእያንዳንዱ ቀን ለምን ጉዳያችሁ አታረጉትም? ነገ አድሮ ከምንተዛዘብ የላችሁም ብለን ስንል የማይገናኝ ጥቅስ እየጠቀሳችሁ እየመጣችሁ እኛ ልክ እንደ ከሃዲ እያስቆጠራችሁ ለምን ትናገሩናላችሁ እንዳትሉ በዚህ የባለማዕተቦች ግድያ ላይ የድርሻችሁ እንድትወጡ አሁንም ደግመን ደጋግመን እናሳስባችኋል። ኦርቶዶክሳውያን በግፍ እየተገደሉ ነው። ኦርቶዶክሳውያን በግፍ እየታረዱ ነው። ባለማዕተብ ኦርቶዶክሳውያን ይህንም ቪዲዮ ሼር፣ ሪፖስት፣ ኮፒ ሊንክ አድርጉ። ከዚህ በላይ በቁም መሞት የለም። ከዚህ በላይ በቁም መታረድ የለም። እነሱማ አንደኛቸውን ክብራቸውን አግኝተው ሰማዕትነትን ተቀብለው ሄደዋል። እኛ ባለማዕተቦች በቁማችን ነው የሞት ነው በቁማችን ነው እየታረድን ነው። ይህንም ቪዲዮ ሼር ሪፖስት አድርገ ዓለም እንዲሰማው ዓለም እንዲያዳምጥ ዓለም ትኩረት አድርጎ የክርስቲያኖች የኦርቶዶክሳውያን ሞት እንዲቆም እንዲያደርግ። ሁልም ድምፅህን አሰማ። የክርስቲያን ሞት ይቁም። የኦርቶዶክሳውያን ግፍ መከራ መጨፍጨፍ ይቁም። በትናንትና ሁለት ጥቅምት 24 እንደዚሁ ስድስት ሰው ተገሏል። ስለምንድን ነው ዝም የምትሉት? ስለምንድ ነው ዝምታን የመረጣችሁት? ከተማ ላይ ያላችሁ ባለማተቡት ነገም እናንተ ጋር እኮ መድረሱ አይቀርም። ይህ ግፍ ይህ መከራ ለእናንተስ የሚቀርላችሁ መስሏቸኋል? ማህተብ ስላደረክ የማትታረድ መስሏል? ማህተብ ስላደረክ የማትገደል መስሏል? ጊዜን ትጠብቃ። በአርሲ ለሚገደሉ ኦርቶዶክሳውያን ፍትህን እንሻለን። ወንድሞቻችን ባለፉት ሳምንታት ውስጥ ከአርባ የሚበልጡ ኦርቶዶክሳውያን ተገለዋል። ዛሬም ደግሞ ስድስት ኦርቶዶክሳውያን በተኙበት ተገለዋል። ዛሬም ለመታረድ የተዘጋጁ ብዙ በጎች እንዳሉን እየሰማን ነው። ለእነዚህ ኦርቶዶክሳውያን ድምፅ ልንሆንላቸው ይገባል። ሰብአዊነት የሚሰማችው ኦርቶዶክሳውያን በሙሉ ሰው ሰው በመሆኑ የወደደውን እምነት የመምረጥ መብት አለው። በእምነቱ ምክንያት ሊገደል አይገባው፣ ነውር ነው። ስለዚህ ለነዚህ ወንድሞቻችን ልንጮህላቸው ይገባል። እኛ ኦርቶዶክሳውያን ደግሞ እንዲህ የሚል መጽሐፍ አለን። ምስለ ዘይት ፌሳ ተፈስሁ ወምስለ ዘይ በኪ ብኪ፣ ከሚደሰት ጋር ተደሰቱ፣ ከሚያለቅስ ጋር አብራችሁ አልቅሱ አለ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ቁጥር 15 ላይ። ኦርቶዶክሳዊነት ከሚደሰት ጋር መደሰት ከሚያለቅስ ጋራ ማልቀስ ነው። በወንድሙ ሰርግ ላይ ድንኳን የሚደኩን በወንድሙ ልቅሶ ላይ ሰርጉን የሚያሰርግ ኦርቶዶክሳዊ የለም ሊኖርም አይገባም። ወንድሞቻችን እያለቀሱ ነው፣ ድረሱልን እያሉ ነው። ደግሞኛ ኦርቶዶክሳዊያን በክርስቶስ አንድ አካል ነን። አንዱ ብልት ሲጎዳ ሌላኛው ብልት አብሮ ይደማል፣ ይጎዳል። ሐዋርያው ቅዱስ ጳውሎስ አሁንም በአንደኛ ቆሮንቶስ ምራፍ 12 ቁጥር 26 ላይ እንደሚነግረን አንዱ ብልት ሲሰቃይ ሌሎችን ብልቶች አብረው ይሰቃያሉ ነው የሚለው። ስለዚህ እምንጮኸው ለሚገደሉ ብቻ አይደለም፣ እኛም አካላችን ስለሚጎዳ ጭምር ነው። አንዳንዶቹ እንዲህ ይሉናል፣ ምን ታመጣላችሁ ብትጮሁ? በመጮህ ምን ይመጣል? ምንም እኮ የሚመጣ ነገር የለም ይላሉ። እረ፣ እኛ እንደዚህ የሚባል መጽሐፍም የለንም፣ እንደዚህ ያለ ሀሳብም የለም። የምንጮኸው አንደኛ ከምድራዊው ነገር ብቻ እርዳታን በመፈለግ አይደለም፣ የሚሰማን አምላክ ስላለ ነው ወይሰማ አነ ለእንበረኑፋቄ ንፄዎ ያለ ጥርጥር በእምነት ብንለምነው ይሰማናል የሚል መጽሐፍ ቅዱስ ያለን እና ዘወትር የምንጸልየው ኪዳናችን የሚያስምረን የሚሰማን አምላክ ስላለን ነው። እኛ ዳጎንን አናመልክም፣ የኤልያስን አምላክ ነው የምንለምነው። ስለዚህ ይሰማናል። በነገራችን ላይ መጮህ ተፈጥሯዊ ጭምር ነው። አንድ ሰው ምንም ሰው በሌለበት አውሬ የሚመጣበት ይጮኻል። መጮህ ተፈጥሯዊ ጭምር ነው። ለመጮኸው ግን ከሰባዊነት ውጭ መሆን ነው። እኛ ሰዎች ስለሆን ነው ምንጮኸው። ከክርስትና በላይ ደግሞ ሰው መሆን ራሱ ባሪያ፣ በምሳሌ በእግዚአብሔር ምሳሌ የተፈጠሩ ሰዎች ስለሆን ለሞቱ ሰዎች ልናለቅስላቸው ይገባል። በሃይማኖት አጥር ሳንታጠር ማንኛውም ሰው ሙስሊም የሚሆን ጴንጤ የሚሆን በእምነቱ ሊገደል አይገባም። ነውር ነው። ለነዚህ ኦርቶዶክሳውያን ልናለቅስላቸው ይገባል፣ ልንጮህላቸው ይገባል። ኦርቶዶክሳውያን አንድ ሆነ አካል እኮ ነው። እኛ እኮ ክርስቶስን የምንመስለው በሞቱ ጭምር እኮ ነው፣ በመከራው ጭምር እኮ ነው። ክርስቶስን እንድንመስለው እየተጠራ ነው። የማቴዎስ ወንጌል ምዕራፍ 25 የሚነገረን እኮ እሱ ነው እኮ፣ ከእነዚህ ከተናናሾች ለአንዱ ያደረጋችሁት ለእኔ ማድረጋችሁ ነው። ለተራበው ማሰብ፣ ለተጠማው ለተቸገረው ማሰብ ክርስቶስን ማሰብ ነው። የተራቆተውን ስናለብሰው ክርስቶስን ማልበስ ነው። የተራበውን ስናበላው ክርስቶስን ማብላታችን ነው። ፍትክን ስንፈልግ ፍትክን ከሚያደርገው ከእግዚአብሔር ጋር እርሱን መምሰላችን ነው። በስራ ጭምር ነው ክርስቶስን መምሰል ያለብን። ስለዚህ ክርስቶስን የምንመስለው አንድ በመከራው አይደለ? ወንድሞቻችንን በመከራቸው ልንመስላቸው ይገባል። በዚህ በነገራችን ላይ ኦርቶዶክሳውያን ቅዱሳን ስለኛ ይለምናሉ፣ እኛም ለቅዱሳን እንለምናለን። በሰማይ ወይም በገነት ያሉ ቅዱሳን ስለኛ ይለምናሉ፣ እኛም ወደ እነሱ እንጸልያለን የምንለው ለምን ይመስላችኋል? አንድ አካል ነን፣ አንድ ብልት ነን? የኛ መከራ በገነት ያሉት ይሰማቸዋል። ስለዚህ ይለምኑልናል። ነው እኮ ትምህርቱ እኮ። ታዲያ ለሚሞት ሰዎች መለመናችን ከተጠያቂነትም እኮ ነፃ መሆን እኮ ነው። በነገራችን ላይ ከተጠያቂነትም እኮ ነፃ መሆን እኮ ነው። በነገራችን ላይ ከጥፋተኝነት ስሜት እንወጣለን። ድምፅ በሆናቸው ቁጥር ለወንድሞቻችን እኛ ራሳችን ከበደለኞቹ አንዱን ሆነን እንዳንቆጠር ያደርገናል። ቅዱስ አምብሮስ የሚልን ይህን ነገር ነው። አንድ ጥፋት የሚያጠፋ ሰው ብቻ ሳይሆን በደለኛ በደልን የማይቃወምም እሱ በደለኛ ነው ይላል አምብሮስ። በደልን የሚሰራ ብቻ ሳይሆን በደልን የማይቃወምም ኃጢአተኛ ነው በደለኛ ነው ይላል። ስለዚህ ለምንድን ነው ወንድሞቻችን ለወንድሞቻችን በግብር የሚሞቱት? ድምፅ ባለመስጠታችን ከገዳዮች ጋር የምንተባበረው ለምንድን ነው? በሞታቸው ብንተባበር አይሻል ክርስቶስን ብንመስለው አይቻል። እባካችሁ ድረሱልን ለሚሉ ለአርሲ ኦርቶዶክሳውያን ኢትዮጵያውያን በሙሉ እባካችሁ ድምፅ እንሆናቸው። ይህ ብቻ አይደለም ግን፣ ኦርቶዶክሳውያን እዚህ አካባቢ የሚትኖር ኦርቶዶክስ እባካችሁ ተደራጁ። ተደራጅታችሁ እራሳችሁን ጠብቁ፣ ራሳችሁን ተከላከሉ። አካባቢውን የሚጠብቁ ወጣቶችን አደራጅታችሁ አካባቢውን ይጠብቁ። ቢያንስ የተወሰኑ ሰዎች እፎይ ብለተኝተው ይደው እስኪ ከስጋት ነጻ ይሁኑ። ይህን እንድታደርጉ አጥበቀን እለምናል። ቤተክርስቲያን ህንፃ ቤተክርስቲያኗንና ሙዳየ ምጽዋቷን መሳሪያ በያዙ ዘበኞች ታስጠብቃለች። ከህንፃው ከሙዳየ ምጽዋቱ ከገንዘቡ የሰው ንህንፃ ስላሴ አይበልጥም። ስለዚህ ኦርቶዶክሳውያን ተደራጅታችሁ እባካችሁ እራሳችሁንም ማህበረሰባችሁን እንድትከላከሉ እንድትጠብቁ በዚህ አጋጣሚ ጥሪ ማቅረብ እንፈልጋለን። ሁለተኛ የተኙ ዲፕ የሆነ እንቅልፍ ላይ ያሉ አባቶቻችንን እባካችሁ ወደ ጠቅላይ ቤተ ክህነት ኦርቶዶክሳውያን በመሄድ አንቁልን ቀስቅሷቸው። መርከቡ ውስጥ የተኙ ብዙ ዮናሶች አሉ። የሚያንኮራፉ አሉ። እባካችሁ እንዳንሰጥን፣ እባካችሁ ቀስቅሱልን። ይሆና ስል እባካችሁ እዚያ ጠቅላይ ቤተ ክህነት የተኙ አባቶችን ቀስቅሱልን። ስለዚህ ኦርቶዶክሳውያን በተለይ አዲስ አበባ የምትኖሩ ሆላችሁ ተነስታችሁ ምን እየሰራችሁ ነው በሉልን። አባቶቻችንን የተኙትን አባቶቻችን አምቁልን? ምክንያቱም የረኛው መተኛት ነው፣ በጎቹ ተኩላ እያነቀ እየገደለብን ያለው ይህንን አድርጉ ይህንን አድርጉ ፍትህ ለኦርቶዶክሳውያን ላርሲ ኦርቶዶክሳውያን አርሲ የሚሞቱ ክርስቲያኖች ሞት ጎንደር ላይ፣ ጎጃም ላይ፣ ወለጋ ላይ፣ አክሱም ላይ፣ አድዋ ላይ ያሉ ኦርቶዶክሳውያን ይሰማቸዋል። እኔንም በዚህ ባለውበት ሀገር ላይ የወንድሞቼ የእህቶቼ የልጆቼ ሞት ይሰማኛልና እጮህላቸዋለሁ፣ ድምፅ ሆናቸዋለሁ። ምክንያቱም እኔ በክርስቶስ የእነርሱ አካል ናቸው አንድ አካል ስለዚህ ቀኝ ሲታመም ግራዬ አለመታመም አይችልም። ፍትህ እንፈልጋለን ለወንድሞቻችን። ሆኪ መረጃው እንደሰማችሁት ነው። ኦርቶዶክሳን በቃቸው። በመንደራቸው ተወልደው ባደጉበት ደብር ላይ ባለማተብ ስለሆኑ ብቻ መስቀል ያለው ተብሎ እየተመረጡ እየተወሰዱ ኦርቶዶክሳውያን ሰማዕትነትን እየተቀበሉ ይገኛሉ። ሁላችሁም እስከዚህ ሰዓት ድረስ እየሰማችሁ ያላችሁ ኦርቶዶክሳውያን፣ አንድ ታቁት የሚገባው ነገር አለ። ይህ መረጃ ራሱ ታቅዶ ታልሞ የተሰራ ጉዳይ የተፈጸመ ያለ ነገር ስለሆነ በአሁኑ ሰዓት መረጃዎቹ እንዳይወጡ እየታፈኑ ነው ያሉት። ምንም ነገር አልተፈጠረም እየተባለ ነው ያለው። ነገር ግን ከቀን ወደ ቀን ኦርቶዶክሳውያን ብቻ እየተመረጡ በግፍ እየተረሸኑ ነው። እነኚህ መረጃዎች ራሱ ሲወጡ በውስጥ በጣም ብዙ ኦርቶዶክሳውያን እየላኩ ይገኛሉ። ከቀን ወደ ቀን ብዙ ኦርቶዶክሳውያን እየሞቱ እንደሆነ እየተነገረን ይገኛል እና ስማቸውን ራሱ መጥቀስ አይፈልጉም። ይህ መረጃ ሲያወጡ ለምን እያስፈራራቸው ነው ያለው። ስለዚህ እባካቸው እንድረስላቸው። በገዛ ሀገራቸው በገዛ መንደራቸው በገዛ ቀያቸው በሃይማኖታቸው መከራ ሊቀበሉ አይገባም። ፍትህ ለአርሲ ኦርቶዶክሳውያን! እኔ ዛሬ መናገር የምፈልገውን ትችት ነው በጠቅላይ ሚኒስትራችን አብይ አህመድ የተናገረው ቃል ትችት ነው መናገር የምፈልገው፣ ድሬዳዋ የኦሮሞ ነች የኦሮሞ ክልል ነበረች ስላለ፣ ያንን ተቃውሞ ለማሰማት ነው ዛሬ ከብሔሬ ጋር የተቀመጥኩኝ። እኔ ከኔ በፊትም እንደሰማሁት ድሬዳዋ የኦሮሞ ክልል የትም ቦታ የተጻፈ ቦታ ሰምቼም አላውቅም። በኔ ከኔ በላይ እድሜ ያሉትም አባቶች እንደ አስተማሩን ድሬዳዋ ኢሳና ጉርጉራ መሆኗ ነው የማውቀው። እና ዛሬ በዚህ መስበር አብይ በተናገረው ባለው ድሬዳዋ የኦሮሞ ክልል ነች ያለው እሱ በህልሙ ያየው መሰለን ያንን ቃል እና መቼም ድሬዳዋ ኦሮሞ ክልል ሆና አታውቅም። በኦሮሞ ስር ተስተዳድራም አታውቅም። ከዚህ በፊትም በኢሳና ጉርጉራ ነው እስከ ዛሬ ድረስ የተስተዳደረችው። ከአሁን ከትግሬ በኋላ ቲፒኤልኤፍ ከጀመሩት በኋላ እነሱን ለኦሮሞ ክብር ስላላቸው እነሱን ጠቀማቸውና ሁለት ዓመት ኦሮሞ ሁለት ዓመት ሶማሌ ስላሉት በዛ ሰበብ ነው ኦሮሞው የገቡት ድሬዳዋን ከዚህ በፊት ኦሮሞ ድሬዳዋ ላይ ወተትና እንቁላል ነው ይዘው የሚመጡት ከሀገር ቤት 11 ሰዓት ሲሆን ደግሞ ሀይ ስኩል ተቀምጦ በባቡር ይመለሳሉ ከመጡበት። እኛ እንደዛ ነው ያደግ ነው። ከኛ በፊትም አባቶቻችን ዘጠና ዓመት ያሁን እዚህ ተወልዶ እዚህ ያደጉ አሉ። እና በጣም ነውር ነው ያንን ጠቅላይ ሚኒስትራችን አስቦ የተናገረው ነገር። በጣም ይቅርታ ማለት አለበት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 ሱልጣኖች አሉ። እኛ በሰላም እንኖር ሀገሪቷን ደግሞ ተራው የሶማሌ ስለሆነ በጥበጣው ይቅርና በሰላም እኛ እናስተዳደር። የክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እንዴት ናችሁ? ያሁን እንደሚታወቀው ባለፈው ሳምንትና በዚህኛው ሳምንት በአርሲ ከባድ የሆነ ኦርቶዶክስ ላይ ያነጣጠረ ጭፍጫፋ ግድያ በህፃናት ላይ ጭምር ሳይቀር እየተደረገ እንደሆነ ሰምታችኋል። ሰምተናል። እና ይሄ ነገር ዝም የሚባል አይገባም። ሁላችንም ፍትህን እንጠይቃለን። ኦርቶዶክስ በመሆናቸው ብቻ ግድያ እየተደረገባቸው ጭፍጫፋ እየተደረገባቸው ይሄ በጣም የሚያሳዝነው ማለት ነው። ከሆነ ጊዜ በኋላ በነገራችን ላይ ኦርቶዶክስ ተኮር የሆነ ጥቃት በጣም እንደ ባህል እየተያዘ ኖርማል እየሆነ ነው። ሁሉ ነገር ልክ ኦርቶዶክስን ማሳደድ እንደ ጽድቅ እንዲቆጠር እስኪያስመስሉ ድረስ ኖርማል እያደረጉት ነው። በተገኙበት ኦርቶዶክሳውያን የሚሳደዱበት ምንም ምክንያት የለም። እርግጥ ነው በክርስቶስ መከራን ብንቀበል መሳደድን ብንቀበልም ግን እንዲሁ ደግሞ አውቶፍ ነው፣ ወይም ደግሞ ያለ ምንም ምክንያት አንድ ሰው ኦርቶዶክስ በመሆኑ ብቻ እንደዚህ አይነት መሳደድ፣ እንደዚህ አይነት ጭፍጫፋ፣ እንደዚህ አይነት ግድያ የዓለም ህዝብ ማወቅ አለበት። ሁላችንም ፍትህ እንጠይቃለን። በአርሲ ለተገደሉ ኦርቶዶክሳውያን ፍትህ እንጠይቃለን። ይህ ቪዲዮ ብዙ ሰዎች ጋር እንዲደርስ ሼር አድርጉልኝ።